እኔ አብርሃምን ነው መጠየቅ ያለበት። አብርሃም የሚጠየቅ ጥያቄ ነኝ። አብርሃም የሚጠየቅ ጥያቄ ነኝ። አጠይቀኝ። ስለታመመ አስታመመዋለው። በደስታው አብሬ ይደሰታለሁ። ሌላ ነገር ከትዳር ውስጥ ወጥቻለሁ። በቃ እኮ እሺ፣ እኔን መጠየቅ አትችልም። ሌላ ሰው መጠየቅ ትችላለህ። የመጣኸው ቡታጀራ ነው አይደል? ቤቱ ድረስ እራሱ ሄደህ መጠየቅ ትችላለህ። ወንድሞች እህቱን መጠየቅ ትችላለህ። ወንድሞቹን መጠየቅ ትችላለህ። ገብቶሃል? እኔን አይደለም በእነሱ ጉዳይ አታስገባኝ። እዩ፣ ከዚህ በኋላ በትዳር ውስጥ ማላ አታስገባኝ እኔ ብዙ ነገር ነው እየተባልከው ያለሁት። ደበቀ ወንጀል ሰርቶ ሄደ፣ ደበቀ ሰው አስመሰልከው እኮ። ማግኘት ስለምፈልግ ነው። ቤቱ ሄደ ማግኘት ትችላለህ። የለም ቤቱ በቃ ሲመጣ መጠበቅ ነው። እዩ በቃ እኔ ትዳር ውስጥ አታስገባኝ ብዙ። ሰላም ቤተሰብ፣ እንዴት ናችሁ? ናችሁ ሁሉ አማን፣ ሁሉ ሰላም አለን። እንዴናችሁ? ቆይታ ሁሉ ሰላም። ትንሽ ተጠፋፍተናል። ያው መስቀል በዓል ቡታጅራ ገብተናል። ያው ቡታጅራ ገብተን አንዳንድ ባህሎችን እያከበርን ምናምን ስለነበረ ነው የጠፋ ነው። እና ቤተሰብ አንዛሪ አንድ አንድ ሰው ማግኘት እፈልጋለሁ። ያው እየተፈጠረ ያለው ነገር ደስ አይልም። ያው አብርሃም አብርሃም እና ሄርሜላ ቡታጅራ ገብተዋል። ያው ያለው ነገር ምንም ደስ አይልም። ገጠርም ሄደዋል። ብዙ ነገር ተፈጥሯል። ብቻ ከነሱ እያደረጉ ያሉት ነገር በጣም በጣም የሚደብር ነገር ነው። በጣም የሚያስጠላ ነገር ነው። እዚህ ጭራሽ እኔ እንደዚህ አክል እዚህ መጥተው ቡታ ቡታጀራ ላይ እንደዚህ ያደርጋሉ ብዬ አልገመጥኩም። ምክንያቱም እዛ ጋ ያለችው ሩታ ምን ይሰማታል ይሄን ነገር ስታይ? በዚህ ፍጥነት በዚህ ገና ወረቀቱ ጸድቆ ሳይጨርስ እንደዚህ አይነት ነገር ውስጥ ይገባሉ ማለት በጣም እኔ እንትን ማለት፣ እየሄደበት ያለበት መንገድ በጣም ይደብራል። ሄርሜላም ደግሞ ለአብርሃም እና ለሩታ የምታሰብ አይነት ሰው መስላ ነው እየቀረበች ያለችው፣ ግን አደረገችም እሱን። ደግሞ የምታውቁት ሩታና አብርሃም ልክ እንትን ሊታረቁ ነው ብለን በምናስብበት ሰዓት ላይ ሄርሜላ በዛ ሰዓት ምንድነው የምታደርገው? እኔ ለአንቺ አስቤ ነው ለሁለታችሁ ሰላም ነው የምፈልገው ቅርታ አድርጊልኝ ምናምን ትላለች ግን አሁን ላይ ተነስታ ደግሞ ሁለቱን ሲሉ ቤት መምጣት ጀመረች ማለት ነው እሱን አይታችኋል እናንተ የምታውቁት ነገር ነው ግን በዚህ መሃል ሁለቱ ክፍተት በፈጠሩ ሰዓት እሷ ቀርባ ለነሱ የምታስብ ከሆነ ኤርሜላ ለነሱ የምታስብ ከሆነ ለምንድን ነው ይህንን ነገር የምታደርገው? ቤት ገብታ እሱ ሩታ መውጣቷን እየጠበቀች ቤት የምትሄደው ለምንድን ነው ያንን ነገር እስቲ ካቤል ጋር ተወያይተን ሙሉ ነገሩን እያንዳንዱን ነገር የሰማሁትም ነገር ስላለ በሩታ ቦክልም አንዳንድ ነገሮች ሊፈጠሩ ነው። በጣም ነገሮች እየከረሩ ነው ያሉት። ሩታ በጣም እየተናደደች ነው። ከዚህ በኋላ አይደለም የፍቺ ወረቀት ብቻ ሳይሆን ወደ ሌላ ነገሮች ሊገባ ይችላል። እስከ ክስ ደረጃ እስከ እስር ሊያደርስ የሚችል ትልልቅ ጸብ፣ የቤተሰብ ጸብም ሊነሳ ይችላል። በጣም በቃ የሚያስጠላ መንገድ ላይ እየሄደች ነው በሩታ። ይሄ ነገር እንዲፈጠር ስለማልፈልግ ለአንዴና ለመጨረሻ ጊዜ ጋሽዬና ሄደን የሩታ ቤተሰቦች ጋር ሄደው ተገናኝተው እንዲወያዩ ለማድረግ ነው ሀሳባችን። እና አቤል ደውዬለታለሁ። ከአቤል ጋር ያው እንደምታውቁት ትንሽ ተጋጭተናል። ከአብርሃም ጎኖ ናችሁ የሄርሜላ እንዴት ማባረር ያቅታችኋል በሚል ትንሽ ተጋጭተናል፣ ግን አሁን ላይ ጸቡ ለኛ ምንም አይሰራልንም። አንድ ሆነን እስኪ ማስተካከል ከቻልን አንድ ሆነን ለማስተካከል መሞከር አለብን። እንደምታውቁት ቡታጀራን ያለ ነው እና ጋሺን ለማግኘት በጣም ጥረናል። ግን አቤል ለአቤል ስልክ ሊያነሳ ስለሚችል እኔም ደውዬላቸው ነበር ለጋሽዬ። ጋሽዬ እግር ላይም ወድቀን ቢሆን ለአንዴና ለመጨረሻ ጊዜ እዚህ ጉዳይ ውስጥ የመጨረሻ እንዲገቡ ነው የምፈልገው። በጣም መጥፎ በቃ ነገሩ ከሮ ሩታና አብርሃም ከዚህ በፊት በፍቅር ያላሳለፉ እስኪመስል ድረስ ነው ነገሮች በጀርባ በኩል እየሄዱ ያሉት እና አቤልም በዚህ ጉዳይ በቃ እኛ ፍቅር ሆነን አቤልም የእነ ሩታና የአብርሃም መመለስ ነው የሚፈልገው። ሰላም እንዲሆኑ ነው የሚፈልገው በአንዳንድ ሀሳቦች ብንጋጭም፣ ግን ያ እስከሆነ ድረስ አቤልንም ጠርቼ በቃ ወደ ሰላም ወደነበረበት መንገድ ብንሄድ ነው የሚሻለው የሚል ሀሳብ ነው ያለኝ። ደስ እያለኝ ስላልሆነ ጥሩ ነገር እየተፈጠረ ስላልሆነ ማለት ነው። ጋሽዬ እንግዲህ እንደምታውቁት በዚህ ጉዳይ አልገባም ብለዋል። ያው ብዙ ለፍቷል፣ ብዙ ደክሟል፣ ብዙ ጥሯል ከምታስቡት በላይ ግን የበቃ ያ ነገር አልሆነም። ሁለቱም አልሰማም እልህ ስለነበሩ ያ ነገር ተፈጠረ። ጋሽዬም በዚህ ጉዳይ አልገባም ብሎ ካሁን በኋላ በቃ የራሴን ኑሮ ነው የምኖረው፣ ትልቅ ሰው መስማት ካቆማችሁ፣ እኔም ስለ እናንተ አያገባኝ ምናምን ብሎ ቤት የተመለሰው የዛን ሰዓት ማለት ነው። አዲስ አበባ ድረስ መጥቶ ነበር፣ ይሄን ነገር ለማስተካከል እንደምንም ለማሳመን እንሞክራለን። ቢያንስ አንድ ጊዜ የሩታ ቤተሰቦች ጋር መሄድ ካለብን የሩታ ቤተሰቦች ጋር ሄደን ጋሽዬን ይዘን እሱን ነገር ማድረግ እንዳለብኝ ነው የሚሰማኝ አሁን ላይ ማለት ነው። ምክንያቱም በቃ የሩታ ሞለጃዋ ጊዜ ደርሷል። በዚሁ አጋጣሚ ያንን ተጠቅማ ሩታ አራስ ቤት በምትቀመጥበት ሰዓት ላይ ሄርሜላ የምትባል ልጅ ይህንን አጋጣሚ ተጠቅማ ከአብርሃም ጋር መሆን እንደፈለገች ነው የተሰማኝ። እና አንድ ነገር ደግሞ ስነግርሽ ሄርሜላ ማለት ነው ሄርሜላ እኔ እውነቱን ስነግርሽ ምዬ ልነግርሽ እችላለሁ የፈለገ ከአብርሃም እና ሩታ ቢለያዩ አንቺን ሊጠብስሽም ወይም አንቺን ፍቅረኛው ሊያደርግ አይችልም። አብርሃም አብርሃም ሩታን ቀልተዋት ወይ ሌላ ነገር ተፈጥሮ ምናምን አይደለም። አንቺ የዋህነቱን ተጠቀምች የሩታን እለህኝነት ታውቂያለሽ። ያንን ተጠቅምሽ እነሱን ለማለየት የሰራ ነው እየሰራሽ ያለች። እና ሩታ ሴት ልጅ ነሽ፣ አንቺም ሴት ልጅ ነሽ። ያንን አስቢ። አንቺም ኮቶ ልጅ ያለሽ፣ አንቺም እዚህ ቦታ ደርሻለሽ ግን ምነግርሽ ነገር ቢኖር ማለት ነው፣ አብርሃም ካንቺ ጋር ሊሆን አይችልም። በቃ አብርሃም ሰው ማስከፋ ስለማይፈልግና እኔን መኝኝ እያለ ስለሆነ ብቻ ነው እንጂ ካንቺ ጋር ይሆናል የሚል ነገር ጭንቅላት ከጭንቅላትሽ ውስጥ አውጪው። ግን በዛ መሀል ግን ሩታ አሚዳ አማን ነው አሪፍ ነው አሪፍ፣ ሩታ ጋር ግን አሪፍ አልነበረም ለምን ለምን ያ ለምን ይባላል? አቤል ለያ እንደምታወራ ገርሜላ እና አብርሃም ቡታጀራ ገብተው ሩታ እንዴት ባህል አሪፍ ሊሆንላት ይችላል ብለህ ታስባለህ? እና አሁን አቤል እንደዛ ለነገር ምናምን ብዬ ሳይሆን አንተም የሩታ እና የአብርሃም መለየት አትፈልገውማ፣ እኔም አልፈልገውማ። አሁን በእኔና ተይጣላ ነው ይጨቃጨቅ ነው እሱን ነገር እንተውና በቃ እየሄደበት ያለበት ርቀት በጣም ያስጠላል። እነ ሩታ ጋ ያለው ነገር ጥሩ አይደለም። ሩታ እየሄደችበት ያለበት መንገድ ሁለቱ የማይተዋወቁ እስኪመስል ድረስ ነው። አካሄዳቸው በጣም እየተበላሽ ያለው ሩታ በጣም መጥፎ እልስ የፍቺ ጉዳይ ብቻ አይደለም። በጣም ብዙ ነገሮች ሊፈጠሩ ስለሚችል አሁን የጠራው ለአንዴና ለመጨረሻ ከፍቺ በላይ ምን ሊፈጠር ይችላል? እጂ ብዙ ነገሮች ይፈጠራሉ ያለው ነገር ታውቃለህ፣ አንተ ታወቅ ተናገር። በቃ ምን ሊፈጠር እንደሚችል እየመጣችሁ ሁላችሁም እኔን እያገኛችሁ፣ አንተ ነህ አይደለም ጥፋተኛ ብዙ ሰው እያገኘኸኝ ነው ገብቷል። እኔ ደግሞ አልመጣም ማለት አልችልም፣ ሰውን ስለማከብር አልመጣም ማለት አልችልም። እየመጣ አንተ ያጠፋው ኤርሜላ፣ አንተ ያመጣው፣ አንተን ያገናኘለት ይሄ ጉዳይ ከብዙ ሰው ጋር ተነጋግረህ ስለሱ ጉዳይ አይደለም። አሁን የመጣችሁ ከነገሩ ሳይፈጠር በፊት ነው። በቃ አደጋግሜ ግሜ ነው የምነግራችሁ ሄርሜላ የመጣችሁ የአብርስ ብርስ ደስታ ስለሚያስደስታት ነው። በሌላ ነገር ሰው እያሰበ እናንተ ናችሁ ጥፋተኛ፣ አንተ ነህ ሄርሜላ ያመጣላት ምናምን እያላችሁ አቤል ስለ ሄርሜላ ሙሉ ማለት ምንም እያረገች አይደለም ብለህ እርግጠኛ ሆነ እያወራህ ነው። እኔ አሁን ስለ አብራም እርግጠኛ ሆኝ ይላወራ ይችላል ስለ አብራም ብታወራች ደስ ይለኝ። አብራም ምንም ሊያረግ እንደማይችል አቃለሁ። ሄርሜላ ጋር በቃ ምንም ሊያረግ እንደማይችል አቃለሁ። ምንም ሊያረግ ካልቻለ ምንም ይፈጠራል ብላ ግን ሩታና አብርሃም ጋር ደግሞ ያለው ነገር እንደዚህ እየተደረገ ያለው ነገር በአንድ በኤርሜላ ያለው ኤርሜላ አሁንም ድጋሚ ቡታጅራ ስትመጣ በባል በጣም ተናዳለች፣ ሩታ ማለት ነው። ከሚባለው በላይ ስለ እሷ እንኳን ማሰብ ይላት፣ ምንድነው የሚሰማት? በቃ እሷ ልጅ አልፈለገቻትም። ተማር እሺ፣ አንዴ እኔ አሁን በሱ ጉዳይ ላወራህ አይደለም። ኤርሜላ ጥፋተኛ ነች፣ አብርሃም ጥፋተኛ ምናምን ልልህ አይደለም የመጣሁት። አሁን ቢያንስ ጓደኞቹና ነራ ትዳሩ ሲበተን ቆመን ማየት የለብንም ላንዴና ለመጨረሻ ጊዜ ጋሽዬ ጋር አንድ ጥያቄ ልጠይቅ እፈልጋለሁ አንድ ጥያቄ ልጠይቅ እፈልጋለሁ ሩታ አብርሽ ብዙ አልለመናትም ወደ ቤት እንድትገባ አብርሽ ለምኗታ ሩታ እሺ ብላ ከመጣች ሄርሜላ ጋር የሚገናኙ ይመስላል ይገናኛሉ ወደዛ ነው መልስልኛ። እሺ፣ ስለ ሩታ ወደ ቤት ብትመለስ እንደ በፊቱ ፍቅራቸው ቢመለስ ሄርሜላ የምትመጣ ይመስላል? ቤት እስኪ ንገረኝ። ሄርሜላ ቤት ማለት ሄርሜላና አብረሽ አሁን የሚያደርጉት ነገር የሚያደርጉ ይመስላል? አዎ፣ ሷማ ሄርሜላ ከማድረግ ወደኋላት። አብርሃምም በየዋህነት ሄዶ ሊያገኘት ይችላል። ተው ተው፣ እንደዛ አትበል። የትኛውም ነገር ማረግ ቢችል አብርሃም ወደ ቤት ለማስመለስ ብላ ነው ሄርሜላ እንደዚህ እያደረገችው እያልከኝ ነው? አይደለም። ብዙ ሞክራለች እሷም ወደ ቤት እንድትመለስ ገብቷል። እሱ እሱ አልፈለገቻት በቃ እኮ ሩታ አልፈለግም ብላለች አይደል? ቤቷን መምጣት አትችልም። ፍቹ ተፈተዋል፣ ተፈተዋል። ስማኝና አንዴ እንትን ይበል። በቃ እሺ፣ የማይስተካከል ነገር የለም። ሰው ቁ ተገራሉ ይታረቃል። አረ፣ እነሱ በመሀላቸው እድሜላ ስላለች ብቻ ነው የሁሉ ነገር እየተፈጠረ ያለ። ይሄን ነገር ምን እናደርግ መሰለ ጋሽ ይጋን እንሂድና አቤት ለአንዴና ለምሳሌ ጊዜ እግራቸውም ላይ ወድቀን ቢሆን አብረን ሆነን ማለት ነው፣ ይህን ነገር እንዲያስተካከሉን። ከዚህ በፊት ጋሼ መቶ ብዙ ነገር አርጓል። በጋሼ ያልተስተካከለ ነገር በሌላ ሰው ማንም ሊስተካከል አይችልም። በትልቅ ሰው ያልተስተካከለ ስበው በአብርሃም አባት ያልተስተካከለ ነገር እንዴት በሌላ እሱ ይስተካከላል ብለህ ታስባለህ? አሁን ላይ ብዙ ነገር እንነግራቸዋለን። አለጋሺ ብዙ ነገር እንነግራቸዋለን ማለት ጋሺ አልገባም ብለዋል። እዚህ ጉዳይ ውስጥ ተናግረዋል እኮ ጋሺ። የኔም እኮ ሳያከብሩ ስለቀረ ነው ጋሺ ተናዶ የተመለሰው። አውቃለሁ እኮ። ግን አሁን የመጨረሻ ነገር እንደዚህ ሲሆን ቢያንስ ሩታም እየተጎዳች ነው። የአብርሃምን ልጅ ነው የያዘችው ብለን እንንገራቸውና ሩታ ጋር የምንሄድባት ሄርሜላ የምትርቅበትን ነገርና እናስተካክል አብርሃምን እናውረው በዚህ ጉዳይ የእሱን ፍላጎት፣ የአብርሃም ፍላጎት ሩታ እንድትመለስ እንደሆነ አውቃለሁ። ግን በእልህ ተነሳስታ ነው ሩታ ይህን ነገር እያደረገች ያለችው። ኤርሜላ እንድትርቅ የምናደርግበት ነገር ካለ የኤርሜላ ቤተሰቦች ጋር መሄድ ካለብን እንሂድ። ይህንን ነገሮች እናርግና መፍታት የምንችለው ነገር እንፍታ። አቤ በቃ እኛ በተጣላን ቁጥር እነዚህ ልዩ ተጣልተው ነው የቀሩት። ምንም ጥቅም የለውም። ይህን ነው እኔ እየተሰማኝ ያለው። በቃ ይህን ላወያየ ነው እኔ። እነሱ ለማስታረቅ በሞከርኩት ቁጥር በሞከርኩ ቁጥር ሌላ ነገር እየታሰበብኝ ነው። እዩ እናንተም ሌላ ነገር ብላችሁኛል። ብዙ ሰውም ሌላ ነገር ብሎኛል። እኔ ምንም አይመለከተኝም። ሌላ ሰው ምንም ይበለኝ፣ ግን እኔ የማደርገውን እኔ ጠንቅቄ አውቃለሁ። አንዳንድ ሰውም ከተረዳኝ በቂ ነው። ማንም ያውራ ቤቱ ቁጭ ብሎ ምንም አይመስለኝም። ገብቷል። ወሬውን ለወሬኛ ነው። ምን ተውለት። ማንም ስላወራ ማንም እንደዚህ ያደረክ ማንም እንደዚህ ምንም አይመስለኝም። የመሬ ነው። ፎቶ ስለተዘቀዘቀ የሆነ ነገር ስድብ ስለተሰደቁ ምንም አይመስለኝም። ምክንያቱም ከዚህ በፊት ብዙ ነገር አድርጌ ያለው ብዙ ነገር ሞክር ያለው ስለ ሞከርኩም ነው አሁን ጥሩ ስም እየተሰጠኝ ያለው ነው። ገብቷል? አርፌ ብቀመጥ በእነዚህ ትዳር ውስጥ አያገባኝም አይመለከተኝም ብዬ ብቀመጥ ከመጀመሪያውም ከሩታ አጠገብ ሳልሆን አርፌ ብቀመጥ ይሄ ሁሉ ነገር ባይመጣብኝ። ገብቷል? ጓደኛ ስማኝ፣ እኔ ብዙ ጊዜ አላወራም። እኔ በጣም ስሜታዊ ይሆኛለሁ በእነሱ ጉዳይ ገብቷል? እኔ ምንም የማላውቀው ልጅ ነው። ምንም መጥፎ ነገር የሌለብኝ ልጅ ነኝ። ብዙ ነገር እየተባልኩ ያለሁት በእነሱ ጉዳይ፣ ምክንያቱም አብርሃም ጓደኛዬ ስለሆነ ነው። አብርሃም ከመጀመሪያው ጀምሮ ማንም ባልነበረኝ ሰዓት እሱ ነው አጠገብ የነበረው። ለሱ ነበር ስለፋ የነበረው። ለሚስቱ ስል ነበር ነበር ከእሱ ጋር የተጣላሁት የእነሱ ትዳር ስል ነበር አይደል? ብዙ ነገር ከብዙ ሰው ሌላ ነገር ውስጥ የገባሁት እና ከመጀመሪያውም ጀምሮ አይመለከተኝም ብዬ አርፌ ብቀመጥ ከማንም ስሜ እንደተከበረ ተከበረ ይሆን ነበር። ማንም ከማንም ሳልነካካ ከማንም ሌላ ነገር ውስጥ ሳልገባ አርፌ እቀመጥ ነበር። ግን ደግሞ ስለሚመለከተኝ ነው፣ የዚህ ልጅ ትዳር ሲፈርስ እኔም ይመለከተኛል። ጓደኛ እስከመቼ ነው በመጥፎ ሰዓት በመጥፎ ጊዜ አብሬው ካልኩ በመቼ አብሬው ሊሆን ነው? እኔ አሁንም ብነግርህ ነገር ማንንም መጥፎ አብራም ነገር ምን ላይ ነው ያሉት እኔ አብርሃምን ነው መጠየቅ ያለብህ። አብርሃም አብርሃም የሚጠየቅ ጥያቄ ኔን አጠይቀኝ። በቃ እኔ በእነሱ ትዳር ወጥቻለሁ ብያለሁ። ስለ ስለታመመ አስታምመዋለሁ፣ በደስታው አብሬ ይደሰታለሁ። ሌላ ነገር ከትዳር ውስጥ ወጥቻለሁ። በቃ እኮ እሺ፣ እኔን መጠየቅ አትችልም፣ ሌላ ሰው መጠየቅ ትችላለህ። የመጣኸው ቡታ ጀራ ነው አይደል? ቤቱ ድረስ እራሱ ሄደህ መጠየቅ ትችላለህ። ጋሽዬ መጠየቅ ትችላለህ። ወንድሞች እህቱን መጠየቅ ትችላለህ። ወንድሞቹን መጠየቅ ትችላለህ። ገብቶሃል? እኔን አይደለም በእነሱ ጉዳይ አታስገባኝ እዩ። ከዚህ በኋላ በትዳር ውስጥ ማለ አታስገባኝ። እኔ ብዙ ነገር ነው እየተባልኩ ያለሁት። ብዙ ስም ነው እየተሰጠኛለሁ። ምንም የማላቅ ልጅ አንተ ነህ ትዳር አፍራሽ፣ አንተነህ እንደዚህ እንደዚህ ስድብ የማት ስድብ ታግሽ። እኔ በማላውቀው ትዳር ገብቼ ነው ገብቷል። የወንድሜ ትዳር ለምን ይፈርሳል? የጓደኛዬ ለምን ትዳር ለምን ይፈርሳል ብዬ በገባውበት ነው ይሄ ሁሉ ስም እየተሰጠኛለሁ። ኤርሜላን ስላመጣት እሺ፣ ማ ኤርሜላን፣ እሺ ኤርሜላን ማገኝበት ነገር ታዲያ ተወሽ። አብርሃም አብርሃም የኔን ስልክ ስለማይነሳልኝ ማግኘት የፈለግከው በፈለግከው አገኝ እዩ። እኔ ስለዚህ ትዳር ውስጥ ግን አታስገባኝ በቃ ወጥቻለሁ። ጀና ብቻ ካንተ ውጪ ማንን ላገኝ እችላለሁ? እነሱ ለማግኘት ሌላ ሰውን ማግኘት እችላለሁ። በብዙ በኩል የምሬ ነው። አንተ ከልብ ከፈለክ የትኛውም ነገር ማግኘት ፈልግ። ያለሁት ጥሬ ጥሬ እኮ ነው። እኔ እኔ እኮ አንተ ጋር ልደውልልህም አልፈልግም ነበር አቤል። ተጣልተናል ግን ለማስተካከል ብዬ ነው አንተ ጋር የደወልኩት። የመጨረሻ አማራጭ ነው የተጠቀምኩት፣ አንተን እንድታገናኘኝ ስለምፈልግ ማለት ነው። ይኸውልህ አሁንም ቢሆን ደጋግም እንድሰማይ የምፈልገው ነገር ከአብርሃም ጎን ነኝ፣ ግን ከትዳር ውስጥ መሀል ወጥቻለሁ ከብርሽና ከሩታ መሀል ትዳር ውስጥ ሲጎዳ አጎዳለሁ ወንድሜ ነው ጓደኛዬ ነው በክፉ ቀን ብዙ ነገር አብሮ አብሮኛ አሳልፎኛል የእሷ ጉዳት ወይ የእሷ አሁን የሩታን ውስጥ እንደም ብቻ ነው አይደል ትዳር ውስጥ እስከሆነ ድረስ እኔ አስወጣኝ አይመለከተኝም የሚመለከተኝ ነገር አይደለም የነሱ ትዳር ወጥቻለሁ ግን ደግሞ ስለ አብርሃም ጉዳይ ይመለከተኛል ከታመመ እኔ የምጎዳለሁ፣ ሲደሰት ተደሰታለሁ። እሺ ታዲያ እስከዚህ ድረስ ነው በቃ የምትሄደው? ለእነሱ ትዳር ማለት ይሄ ነው በቃ መጨረሻ። ያው ለፍተዋል ለፍቻ ያለው እያልክ ነው በቃ በቃ እሺ። በቃ ከትዳር ውስጥ አስወጣኝ። እኔ የተቻለኝን ነገር ከዚህ በፊት አድርጌያለሁ። በብዙ ነገር እየተተረጎመብኝ ነው እያልኩ ነው። የሰው ትዳር አፍርሳል የሰው ትዳር በጥብጣል እየተባልኩ ነው። ለምንድን ነው እኔ የሚባለው? በማያገባኝ ነገር ገብቼ ከጎኑ ስላለ አሁን አሁንም ከጎኑ ነኝ። የፈለገው ስያም ይሰጠኝ፣ የፈለገው ስድብ እንትን ይበለኝ፣ አይመለከተኝም። ፎቶ የሚዘቅዘቅ ምን የሚዘቅዘቅ ልሰደብም። እኔ ልቤን የሚያውቀው ፈጣሪና እኔን ብቻ ነኝ። እሺ በቃ ተፋተው ይቅሩ ነው። አሁን እኔ እዩ ምልህ ነገር አልሰማኝም። ትዳር ውስጥ እኔ አይመለከ የቻላችሁ ነገር አድርጉ። ጋሽም ካለ አንተ ምንም አታርግ። እኔ ትዳር ውስጥ አታስገባኝ ብያሃለሁ። አሁንም መግባት አልፈልግም። ይህንን ነው ልነግር የምችለው። ብዙ ስያሜ ተሰጠኛል፣ በእነሱ ትዳር ውስጥ ስለገባሁ ከሩታ ሩታ ላይ እንደዚህ ያርገባታል፣ እንደዚህ ያስመስለባታል፣ እንደዚህ ክዳታል፣ ጥቅመኛ ነህ። አንድ ነገር ሳላገኝ እኔ ጥቅመኛ ነህ ከተባልኩ በስመ አብ ብቻ። እኔ ፈጣሪ ነው የሚያውቀው። እሺ አቤት፣ ስሜታዊ ሆኜ ነው። በቃ ስሜታዊ ሆኜ ነው። ከዚህ በኋላ ማወራ ወይ ደግሞ ከዚህ በኋላ ስደውልልኝ አላገኝህም እላለሁ። ማንም ሲያገኝ አላገኝህም እላለሁ። አይ፣ ማግኘት አለማግኘት ማግኘት እኮ አይደለም። በቃ አሪፍ እቀመጣለሁ። ምክንያቱም ማንም ሲያገኝ ምንም አያመጣማ። እሺ፣ ብሩክ አብሯቸው ነው ያለው። ከብሩክ ጋር እኮ እንደሆንክ ስለማቅ ነው። ብሩክ ብሩክ የራሱ እኔም የራሴ ነው፣ ግን እንገናኛለን፣ ጊዜ እናሳልፋለን። አዎ እና እሺ፣ ብሩክን እሺ፣ ቢያንስ ጥራልኝ እዚህ እንዳላቃለኝ አንተ ማሳየት አልፈለክም፣ እና አብራም ያሉበት ቦታ ለኔ ላሳየት። ተደበቀ፣ ወንጀል ሰርቶ ሄደ፣ ደበቀ ሰው አስመሰልከው እኮ። ለማግኘት ስለምፈልግ ነው። ቤቱ ሄደ፣ ማግኘት ይችላል። የለም ቤቱ፣ በቃ ሲመጣ መጠበቅ ነው። እዩ፣ በቃ እኔ ትዳር ውስጥ አታስገባኝ። ብሩክ እንጠራለን። እሺ ብሩክን እናገናኛለን። ያው እንግዲህ ቤተሰብ አቤል እንደምታዩት በቃ በጣም ስሜታዊ ሆኑ ነው እያወራን ያለው። ያም እየሆነበት ያለበት ምክንያት እኔ ከጓደኛዬ ጎን ስለሆንኩ ነው እያለ፣ እኛም ጓደኛችንን ግን በዚህ ትዳር ካሁን በኋላ አልገባም ብሉኛል። አብርሃምም ማንም ሰው እንዳታሳይ ያለሁበትን ቦታ እንዳለው አውቃለሁ። ግን ቢያንስ ብሩክን እስኪ ጥራው ብዬዋለሁ። ብሩክ እስኪመጣ ዜጋ ጠብቀዋለሁ። ዛሬ የሆነ ነገር ሳይፈጠር ያቺ ልጅ እኔ ሩታ እዚያ አዲስ አበባ ላይ የሆነ ነገር ብትሆን ያለችበትን ነገር እኔን ይማቁ እየተፈጠረ ያለው ነገር በጣም ከባድ ነው። እያመማት ነው። እቺ ሌላ ነገር ውስጥ እየገባች ነው። በቃ እሱ ነገር ቢያንስ ሊያሳሰባችሁ ይገባል። ሁላችሁም ሁላችሁም ሊያሳሰባችሁ ይገባል። ያው እንግዲህ አቤል በዚህ ስሜት ሊጠራ ሊጠራውም ይችላል ብዬ እያሰብኩ አይደለም። ከጠራውም ጠራው ጠብቀዋለሁ እስከ መጨረሻው። ካልጠራውም ደግሞ ገብቼ ራሴ እጄ እጠራዋለሁ። እና አብርሃም ግን እዚህ እንዳልሆኑ አውቄያለሁ። የት ግን እንደሆኑ ላቃልቸልኩ ብቻ ለማንኛውም እስቲ ጠብቀዋል።